አባቴ መጥቷል። ዛሬ መናገር ካለብኝ ይናገራሉ። ምን ከዚህ በኋላ እዚህ ቤት ምን ኖረው እኔና ሚስቴ ብቻ ነው ማለት እንትን ነው። ምን ማለት ነው ትርጉሙ? ንገረኝ ትርጉሙ። በቃ አሁን እኛ ደርሰናል አይደል? ለመኖር ይሄው ተጋባናል አይደል? የሰው ልጅ ከተጋባ አብሮ መኖር አለበት አይደል? እናንተ ደግሞ የኛ እናትና አባቶች ናችሁ አይደል? ስለዚህ እኛ መኖር ነው ያለብን መኖር ንበሳጭ ነገር አይደለም አባቴ፣ እኔ ልጅክ ደርሼ እንደዚህ ልኑር በማለቴ ደስተኛ ነው መሆን ያለባችሁ። እኔ እኮ ውርስም ቢሆን እናት እያለ ስለ ውርስ አይደለም። በቃ ውርስንም አተነጋገር አላወርስም ማለትኛ፣ ውሰዱት፣ ቤቱ በእናንተ ስም ይሁን፣ እኛ ግን እንኑርበት ነው። እናንተ ግን የመራችሁና አንተ እኔ ሰዓት የለኝም። ሰውየው ከደወለልኝ ይሄን እቃ መጥቶ ይወስደዋል። ይሄው ምን መሰለክ፣ ይሄው ሀያ ሺ ብር ተስማምቻለሁ። ዳይኒንግ ቴብሉን አስራ አምስት ሺ ብር አጠቃላይ ሰላሳ አምስት ሺ ብር ይሄን የቤት እቃ ይወስዱልኛል። እኔ እንደውም በነፃ ውሰዱልኝ ብያቸው እነሱ ካልከፈል ብሎ ነው እየከፈሉኝ ያሉት። በቃ ምንም ማስታወሻ አልፈልግም። ቁጣቸው ውጡ ብኝ

ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች። ዛሬ እንግዲህ የብራዘርን ስልክ አግኝተናል። በእሱ ቮይስ ለመግባት ወስነናል። እኔና ባለቤቴ ወይዘሮ ትንሳኤ በቃል እና አቶ አላዘር ላካ በአንድ ላይ በመሆን ዛሬ ወደ እናንተ ይዘውላችሁ የሚመጡት የኛው የቤተሰብ ጓዳ ነው። ለማንኛውም እንዴት ናችሁ ውድና የተከበራችሁ ቤተሰቦቻችን በመላው ሀገር የምትገኙ የኛ ውድ ተናፋቂ ሟ የሆናችሁ ቤተሰቦች አላችሁልን ወይ? ይሄው ታበሪ መስከን በጣም ፋይል ኢን ታይም አይ ሲ አለባበስ ነው የለበሰችው። ያንተ ሁሌም ለብሶ ልብስ ፈርስት ታይም ነው እንዴት፣ ከስንት አንዴ አሁን ለብሰው፣ ረጅም ጊዜ ለብሰው እና ለማንኛውም ቤተሰቦች ይ ዛሬ ደስ በሚል ሀሳብ መታናል። የሀሳቡ ባለቤት እሷ ናት እኔ አይደል ሆአንተ ሚስት አንተ በሆንም፣ ታዲያ ከቤት ልታባረረኝ ነው? አንተ ብትሆን በአንተ ይሻላል፣ በአንተ ያምርባል። ይሄ ፕራንክ ሀሳብ ማለት ነው። በአንተ ነው የሚያምርብህ። እኔ በመጣ እንኳን በአንተ ነው የሚያምርብህ። እየሞቀኝ ነው። ሳልቀየርብህ ወይ ደግሞ የፕራንኩን ሀሳብ ሳልተወቅ ብንሰራ ነው ይሻላል። ሙቆኛል በል። በጣም ነው የሞቀኝ። እንደገና ደግሞ ሌላ ሀሳብ ጭንቀት ስጨምርብኝ እኔ እና ማሚን ፕራንክ ማድረግ እኔ በቃ እውነት ሰልችቶኛል። እኔ ማሚ ትቆጣኛለች፣ ታዝንብኛለች። አንተ እንዴ እኔ እና ማሚ ማፋቀር ነው እንጂ ያለብህ፣ የባስ እንድንጣላ ነው እንደምታረጉት። በቃ እኮ አንተ ነህ የእነ ሀሳብ ያለው። ቤተሰቦች እሷ በቃ ልትቀበል አልቻለችም፣ ግን ቤተሰብ ኃላፊነቱን ይወስዳሉ። ሁሌ እኔ ፕራንክ ማድረግ ሁሌ እኔ እኮ ስለሚያቁኝ ነው እኔ ፕራንክ አላዛር ያው ፕራንክ ያደርገን ብሎ ስለሚያውቁ በቃ ሁለታችንም አላፍትና እንውሰድ። ቤተሰቦች ቃል ለምድር ቃል ለሰማይ አላፍትናውን እንወስዳለን። ወስዳለች። አልሰራም አልሰራም፣ ተወኝ አይኑነት አልሰራም። ራስ ስራ እሺ፣ በቃ እሺ፣ ራስ አውራው ነው። ጨቃጨቅ ያው ይሄ አንዱ የትዳር ክፍል ነው፣ እንደዚህ መጨቃጨቁ ምናምን። ያው እንዲህ ነው፣ አሪፍ ነው። ብቻ ስሙን እሱንም ሊያሳጣኝ ነው ትዳር ከገባሽ በኋላ ጀምራለች። እንደዚህ ነው። ማታ ማታ ራሱ በር ዝጊ ዝጋ፣ ዝጊ ዝጋ፣ ዝጊ ዝጋ ሊሆንብን ነው ማለት ነው። ስንሄድ በዚህ አይነት አትፎከከልኝ። እሺ ገባሽ? ቤተሰብ በፎከር ነው በፎከር የተመሰረተ ቤት ሳይዘጋ ያዝራል በር ዲመታሻል የማና አለ እንደምትይ እና አይደለም እኔ በፎከር አይደለም። እኔ ፕራንክ ማረፍ እውነት ለዛውም ማለት ነው ቤተሰቦች ይጣስበ አባታችን አለ እናታችን አለ። እነ ዮብን ምናምን ቢሆን እሺ፣ እንዲህ የኔ ሙከ አባታችን ናቸው እናታችን ናቸው። ቤተሰብ፣ ዝም በሉ ዝም በሉ። አንተ ምንድን ነው እሺ? በቃ እኔ ልንገራቸው። ቤተሰቦች፣ ዛሬ ምንድን ነው መሰላቸው ያሰብኩት፣ በቃ ከቤት ላስወጣቸው። አዎ፣ ምንም አያደርኩም ማለት እኛ ትዳሩ ሬዲ ልንይዛ አይደለም። ስለዚህ ቤት ያስፈልገናል ያለ ሀሳብ ያለ ጭንቀት ደግሞ ልንቀመጥ የምንችለው እዚህ ቤት ውስጥ ነው። እንግዲህ ባለፈው ኑሮ በኪራይ አያዋጣንም፣ ባለፈው ብያቸው ነበር። ስምትሻላ ባለፈው ማሚን እኮ ብለናት ነበር፣ እንሸጠው ምናም ብለናት አስዬ ይምጣ ብላ ነበር እንደውም ይዛ። አሁን ደግሞ ሁለቱም ስላሉ ልጆቹም አሁን ኦልሬዲ አድርገዋል፣ በድላቸው ያርጋሉ። እኛ ግን አዲስ ተጋቢዎች ነን፣ ነገ ልጅ ይመጣል፣ ብዙ ነገር አለ፣ ቤት ያስፈልገናል። ስለዚህ ቤቱን ለቀው እንዲወጡ ይነግራል አይታቸዋል፣ ሀሳቡን ለማንኛውም፣ እዚህ ሀሳብ የሚጨምርላቸው ነገር ያው፣ ዛሬ ሁሉም በተገኙበት ነው ይህንን ነገር የምናደርገው። በባለፈው ከማሚ ጋር ያወራነው ቀልድ ነው ብለን አልፈናታል፣ እሷ እንዳይደብራት በጣም ስሜታዊ ስለሆነች። ዛሬ ግን ቀልድ የሚባል ነገር የለም። የሚያስፈልጋቸውን ነገር ባክባክ እናደርግላቸዋለን። ከዛ በኋላ መሄድ ወዳለባቸው ስፍራ እንዲሄዱ እናደርጋለን። ስለዚህ ሙቀቱ እኮ ነው፣ ሙቀቱ ማለት ነው። በጣም ዲስኮምፎርት ነው የሚያደርገው የአንቺ ሙቀቱ ምናምን እያልኩ ሀገሬ ነው። ሙቀት አልችልም። በጣም ነው የሚሞቀው። የምሬ ነው። እግዚአብሔርን ለይ ብዙ የቡታ ጀራ ልጅ ነው። ሙቀት አለ እዛም። የዚህ ግን ዲያ አራት ሰዓት ይሞቀኛል እኮ

እኔ ያልኩት ሙሉ ለሙሉ በቃ ሙሉ ለሙሉ ልብስም ይባላል ለብስም፣ ብቻዬን ብሆን በቃ የፈጠረኝ አምላክ ብቻ እሱ እሱን ያልኩት፣ ምክንያቱም በጣም እኔ ነኝ ለማብያዘብኩላቸው እውነት

እዛ የሚኖሩ ሰዎች ምን ይበሉ? እሺ፣ ቆይ ያቃተ በኤሲ ኃይል የሚኖሩ ሰዎች ምን ይበሉ? አዎ፣ ግን አሁን እነሱ ማለት ነው ለምደውት ነው። አሁን የመጀመሪያ ሰዓት እግዚአብሔርን በጣም ነው የሚከብዳቸው። አውርቼም ሳቃለሁ። እንግዲህ እዛ የሚኖር ሰውና የምር በጣም ነው የሚከብደ የመጀመሪያ ሰዓት ገና ስትለምዶ። አሁን እኛ እኮ ከትላንት ዛሬ ይሻላለን፣ እየለምርከው ነው። ከትላንት ዛሬ የባሰባት እንጂ አንቺ እኮ አይደለም ተለተለ የባሰብሽ ነው የምር አይደለም፣ ቤተሰብ እንጂ የምር ነው ማለት እዛ አዲስ አበባ በጣም ሲበርደኝ የለም፣ ተሻፋፍኝ ብካል ሲያርጌ ምናምን ነበር የነበርኩት። ከዚህ መጥቼ ወደዚህ ደግሞ ከባድ ነው እንጂ እኔ የምሬ ነው። እንትን እያሉ እያካበርኩ ምናምን አይደለም፣ ግን ይሞቃል። በቃ እውነታ ሆኖ አይደለም ይሞቃል። እዛ ደግሞ በጣም እንደሚሞቃችሁ አውቃለሁ። እውነት እህቶች ጠንክሩ፣ በርቱ። ነገር የተሻለ ለማድረግ ነው ያንን ነገር የሚጋፈጡት አንዳንዴ የሆነ ነገር ለመቀየር ምንም ነገር እኮ ትችላለህ አይደል? ስለዚህ ባክ ግን ነገር ደግሞ የተሻለ ህይወት ይኖራል። የፈለጉበት ቀዝቃዝ አየር እያማረጡ የት ልኑር፣ አንታርክቲካ ልኑር ወይስ መሀል እምብርት አዲስ አበባ ልኑር ወይስ ደሞ ታችኛዋ ደቡብ አፍሪካ ልኑር ብለው የፈለጉት ሀገር አማርጠው። እዚህ እንደውም እኮ ሐዋሳ ወጣ ስትል እኮ ነፋሻማ ነው። ወደ አይቁ ወደ መዝናኛ ስትይ ጥሩ ነው አየሩ። በቃ ገባኝ። በቃ አንቺ የሞቀሽ እዚህ ቤት ውስጥ ነው። አዎ እንደዛት ለንም እንደ አንደኛ ቻናል እንዴት፣ ወይ ከፍ እናደርገዋለን ወይ ኤሲ እናስቀምጣለን። አሁን ኦልሬዲ ዚስ ላይ ልንገባ ስለሆነ አሁን ምናምን ከምናሟላቸው ሙሉ የተሟላ ቃለ በቃ ማሟላት ያለብን አንድ ነገር ነው፣ ኤሲ ነው። እሱም አላችሁ አይደል? ግን ትንሿ ናት አይደል? እንደዚህ ቬንትሌተር አለ በጣም አሪፍ። ስለዚህ አሁን እነ ፋዘር እና ማዘር ሲመጡ ካሜራውን ደብቀውና እኔና አንቺ ቤቱን እንለካለን በሜትር ማለት ነው። ይሻላል። አለግን መለከቅ አዎ ፈራለክ ምንጣፍ ምናምን እንድንገዛው እንደዛ እንላቸዋለን። ከላይ ደግሞ ተካፋሽ ቢሆን አይሞቅ፣ ከላይ ንፋስ ይገባል። አረባ እንደዛ ታስደርጓለህ። ኤሲ ነው የምናስገባው። አረላም እንደዛ ተጋፋጭ አዲስ በቃ ልክ እንደዚህ አረማ ልቤን አትጥቢው። በቃ እንዴ ካንታ ጋር ሁለተኛ ፕራንክ አልሰራም። የአንቺ ፕራንክ ቀልድ አታርጊው ፕራንኩን። ስሚኝ፣ የምሬ ነው የምልሽ። ቀልድ አታስመስይው። እነሱ ሲሞቱ እዚህ ጋር እንደዚህ እንከፍታለን ምናምን ብትያቸው ቀልድ ነው የሚመስላቸው። ቀልድ እንዲመስላቸው አያስፈልገው። ኦኬ ሲሪየስ ስለሆን እና በቃ እሺ፣ ስማ አንተ ተረበቅ እዛ ውስጥ እሺ። እነሱ ሲመጡ እኛ ጓብለን እየለካን እንደዚህ እናደርገዋለን። ገባሽ? በቃ አክሽን መሆን ያለበት እንደመሰለሽ፣ ከዛ ጋር አይደለም። ምን እንዲልለኪ ነው? እንደዚህ አይደለም፣ የተማር ነው። ሹፊ መጀመሪያ ፕላን ነው የምናወጣው። ገባሽ? እዚች ጋር ይው፣ አሁን ከዚህ ጋር የግድግዳው ውጪ ነው እኔ

አንዴ ነው። አዎ፣ ቤታችን ነው እና፣ ታዲያ አሃ፣ ይሄም የሱ ፎቶ ምን ፎቶ ማለት ነው? አያስፈልግም ሁለት ገባሻ፣ እዚህ ጋር ይሄ አያስፈልግም፣ ገባሽ። ሁለተኛ ነገር ይሄም ደግሞ በጣም የቆየ የቆየ ሶፋ ነው፣ ገባሽ። መውጣት አለበት። ሰውዬው እየመጣ ነው አይደል? ሰውዬ የመጣ ነው አይደል? ስሚኝ የመጣ ነው አይደል? በቃ ይሄም ሶፋ ይውሰደው። እሺ ይሄንም ሶፋ ይውሰደው። ከዚህ ቤት መውጣት አለበት እኮ። ቆንጆ ነው ይሄ መውጣት አለበት። እነዚህን ኮተት ምናምን አልፈልግም። እዚህ ቤት ውስጥ አያስፈልገንም። እኛ ሁሉንም በአዲስ ወይ ማጣችሁ እንዴ? ምን ያደርጋችሁ እንትን ነው። ቤቱን እንደ አዲስ ገንብተን ለራሳችን ለመኖር አስበናል። ኑ አባቴ አንዴ ልንገራችሁ። ኑ ኑ ተጋበሉ አባቴ፣ ና ና ንገራችሁ ችግር የለም አደንግጥ። አረ ቁጭ ኑ አደንግጡ እውነት። ቁጭ በሉ ቁጭ በሉ። ዛሬ መጨረሻ ቀናችሁ ነው። ቁጭ ተነሱ ምክንያቱ ምን መሰላሽ? በቃ ትናንትና ባለፈውም ስልሽ ምስልሽ ነበር አለ አንቺ ግን አልሰማሽኝም። እንደ ለቀላል ነው ሆሰርሽ። ይኸው አባቴ መጥተዋል። ዛሬ መናገር ካለብኝ እናገራለሁ። ምን ከዚህ በኋላ እዚህ ቤት የምንኖረው እኔና ሚስቴ ብቻ ነው። ማለት ማለት ከዚህ በኋላ የምንኖረው እኔና እሷን። ይሄ ማለት አለው እንዴ፣ ምን ማለት ነው? እሺ ምን ማለት ትናንት እንደጋገናል ይያልሻል ትርጉሙ በቃ አሁን እኛ ደርሰናል አለ። ለመኖር ለው ተጋባን አለ። የሰው ልጅ ከተጋባ አብሮ መኖር አለበት አለ። እናንተ ደግሞ የእኛ እናትና አባቶች ናችሁ አለ። ስለዚህ እኛ መኖር ያለብን ለምን ሜዳ ተጣጣ ስትለኝ ልመችኝ ነበር፣ እና በዱላ አይደለም አሁን አባቴ ያለ፣ በዲሞክራሲ ነው ነገሮች የሚሆኑት፣ ገባሽ? ስለዚህ አሁን እዚህ መተኛት ነው፣ ቤርጎ መተኛት ነው። እኔ አልገጀላችኋለሁ። አልገ ስንት ነበር ያለች አንተ አራት ናችሁ። እና በቃ ማፈናቀል ነው ነው

ሰው እንዴት አባትና እናት እያለሁ ስለ ውርስ አይደለም። በቃ አላወርስም። ቤቱ በእናንተ ስም ይሁን፣ እኛ ግን እንኖርበት ነው ሆነ እኛ ከዛ በላይ ማቼስ ምን እንዴት ግን የመራችሁ ነው? አንተ ሲያመራ ነው አንተ እንደዚህ አንተ እንዴ! ቆይ እኔ ሰዓት የለኝም። ሰውየው ከደወለልኝ ይሄን እቃ መጥቶ ይወስደዋል። ማን ነው የሚመጣው? ቤቴ ማን ነው የሚመጣው? ቤታችን እኛ እዚህ እያሉ ማን ነው መጥቶ ቤት ገብቶ እቃ የሚያወጣው? ምን ማለት ነው? ምን አይነት ነገር ነው? አላበዛሁም እንዴ ሐሽ ብራ ዋጣችሁ፣ የሶፋ ብሸቀው አላበዛሁም፣ ያ ማለት ነው። አንተ አባቴ ይሁን መሰለክ ይሁን ሀያ ሺህ ብር ተስማምቻለሁ። ዳይኒንግ ቴብሉን አስራ አምስት ሺህ ብር አጠቃላይ ሰላሳ አምስት ሺህ ብር ይሄን የቤት እቃ ይወስዱልኛል። እኔ እንዲያውም በነፃ ውሰዱልኝ ብያቸው እነሱ ካልከፈል ብሎ ነው እየከፈሉኝ ያሉት። በቃ ምንም ማስታወሻ አልፈልግም። ይሄን ይሄ እንደዚህ ከርቡ ይፈርሳል። ይሄ ቦርዱ ይቀየራል። አሁን አዳዲስ የመጡት አሉ። ይሄ የብረት በሩን ደግሞ ወደ እንጨት በር እንቀይረዋለን። ከዛ እዚህ ጋር

ምን መሰላችሁ፣ በጣም እናንተን ለማስረዳት በጣም ሞክር ያለሁ

ያው ገንዘብ ሲናገር ብዙ ነገር ዝም ስለሚል ተጣላችሁ። አንተ አስብ አስብ እ ገንዘብ ምንም ይናገረው አንተ አይደለህም። አሁን ዛሬ እዚህ ቤት ደም እንዳይፈስሽ። በመጀመሪያ ግን ቤት ነበር መሳሪያ የተቀመጠው አንቺ ያስቀመጥኩትን መሳሪያ ቁልፉ አንቺ ጋር ነው ያለው። አስዬ በእናትህ ተረጋጋ። አንቺ ቁልፉን ስጪኝ። እሺ ተረጋጋ። አልኮልኩም ቁልፉን። አንቺ ተረጋጋ። አንቺ ነገር አለ አሁን እንደዚህ የሚመጣው? አንቺ ነገር፣ አንቺ ቁልፉን፣ አንቺ ቆይ ተረጋጋ

ተነጋግረናል ትናንት፣ እንደተነጋገር ነው እያለሽ እኮ ሳታጣራ፣ አጣራው፣ ከአንድ ቤቱ አጣራው፣ ከኔ ከባለቤቱ፣ ከባውጭ እንደገና ሰምታችኋል። እያልኩ ሌላ ሰው ጋር መሄድ አለብኝ። እዚህ እየተናገረ ተረጋጋ፣ ተረጋጋ፣ አስተካክላለሁ። ይቅርታ ያነሳሳ ነውን? እሺ ቤተሰቦች፣ ከማስበው በላይ ሆኖብኝ ነው እና ዛሬ መሳሪያ ተመዝሶብኝ ነበር፣ ከቤት ልባረር ነበረ። ለማንኛውም የዛሬ ቪዲዮችን ይመስላል። ሰላሙኑ ልንቻው